የሞዴል ቀነኒ አዱኛ እናት ለመላው ኢትዮጵያውያን በአገር ውስጥም በውጪም ላሉ ከባድ የተባለ ጥሪን አቅርበዋል። ለወላጅ እጅግ በጣም አሳዛኙ ልጄ ልጄ ብሎ የአብራኩን ክፋይ መቅበር ነው። ሳያስታምሙ ያው ሚስጥራዊ በሆነ መንገድ ደግሞ አብራካቸው ክፋይ ሲሞት እጅግ በጣም ያሳዝን። በእስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሀዲስ ውስጥ ተገኝቷል። ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በእያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ቤተሰቦቼ የህፃናቱ ድምፅ ስሰማ በእውነት እጅግ ነው ያዘንኩት እጅግ ነው ቤዩላ ነው የመጣው፣ እውነት ላችኋለሁ። ምናልባት የነዚህ የህፃናት ድምፅ ተቀባይነት ቢያገኝ ድምፃቸውን ሼር ማድረግ እፈልጋለሁ። ለምን ሰላም ለሰው ልጆች አስፈላጊ ነው። ሰላም ከሌለ ሃይማኖት የለም። ሰላም ከሌለ እንደ ልብ ወጥቶ መግባት ስለሌለ ሰላም ለሀገራችን ግዴታ ስለሚያስፈልግ ይህን ቪዲዮ ላጋራችሁ፣ ወደድኩት። ሁላችሁም እንደምታውቁት የቀኒን አባትና እናት ፍትህ ፍለጋ በሚዲያ ወጥተዋል። እስከዚህ ድረስ ሆኗል ፍትህ ፍለጋው ማለት ነው። ዛሬ የእነዚህ ህፃናት ድምፅ የሁላችን ድምፅ ስለሆነ ቪዲዮውን በደንብ ሼር እንድታደርጉት እፈልጋለሁኝ። ወደዚያ ከሜዳችን በፊት ግን አንድ አጠር ያለ ቪዲዮ አስደምጣችኋለሁኝ። ከኡስታዞች የተነሳ ጥያቄ አለ፣ እንዲሁም ወንድማችን ይመልሳል ማለት ነው። መልሱን እሱን አስደምጣችሁ ቀጥታ የዛሬውን ፕሮግራም የማስደምጣችሁ ይሆናል። ጉድበለው ጉድበለው ጉድበለው። ይድረስ ለክርስቲያን ወንድሞቼ፣ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን ይህን ነገር ልብ በሉ። ይህን ጥቅስ በደንብ ክፈቱና ይሁትና መልስ ስጡ። ባቱ ወንጌል ምዕራፍ ሀያ ቁጥር ሀያ ላይ ግቡና ይውትስቲ የዘብዴዎስ ሚስት የዘብዴዎስን ልጆች ሁለት ልጆችን ይዛ መጣች። መጣችና ወደ ኢየሱስ ማለት ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኖርልኝ፣ አስገባልኝ ብላለች፣ አለች፣ ጠየቀች እን ጥያቄ ማለት። ኢየሱስ ምን አለ? እናንተ ሞኞች፣ የምትለምኑትን የማታውቁ ሰዎች ሆይ፣ ጀነት እኔ ነኝ እንደምሰጠው ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ እያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ፣ እንደ ወንድሞቻችሁ እንደ እህቶቻችሁ አሉ። አሁን አለም ጉድ እያየ ነው። አልሐምዱሊላ፣ ብዙዎቹ እየተመለሱ ነው። በሰልፍ ነዋ፣ በሰልፍ እና ተሳዳቢው ሲሳደም የሚያሰልመው እያሰልምን ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሚው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዲዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዲዎስ ልጆች እናት ማርያም ባወፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱ ልጆቿን፣ እናንተ ደግሞ እኔ የምጠጣውን ጽዋ ልትጠጡ ትችላላችሁ? ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቅልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ? ጌታ የምትለምኑትን አታቁም። እኔ ልጠጠው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽ እንደሆነም ደግሞ ሞቱን መንጽ ነውና እነርሱም ለጌታ የሚያደርሰው ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላምናችሁ፣ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል የቀረው የራሳቸው እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም አስሩን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በአስራ ሁለቱ የእስራኤል ነገር ልትፈርዱ በአስራ ሁለቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታውቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትን ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትም ፈለጉ። ነገር ግን አስሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው እኛስ አንሽውም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው። ማለት አይዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የነሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል፣ አስሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል? ብለዋል ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተ ክርስቲያን በዘለማድ የምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም መረዳት መገንዘብ ያስፈልጋል ማለት ነው በደንብ ኮፒ ሊንክ እና ሼር አድርጉት እንደሰማችሁት ይህን ትልቅ ሰውዬ በፈለገበት ትርጉም ተርጉሞ ራሱ ስቶ ሰውን ለማሳት ያደረገበት ጥረት እጅግ የሚያሳዝን ነገር ነው። ለማንኛውም ቅዱስ ቤተክርስቲያን መልስ አላት። በእስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሀዲስ ውስጥ ተገኝቷል። ይህንን ቪዲዮ ለውስታዞችና ለብዙ ሙስሊም እህት ወንድሞቻችን አምሳ አምሳ ጊዜ ኮፒ ሊንክ እያደረጋችሁ አድርሱላቸው። ጠቃሚ መረጃዎች ይዤ ስለምመጣ አካውንቴን ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይህንን ተከትሎም ብዙ የእስልምና እምነት ተከታዮች ውስታችንን እየጠየቁ ይገኛሉ። እናም አንድ የእስልምና ተከታይ ወንድም በሐዲሱ ላይ የተገኘውን ጥቅስ እንዲህ ሲል ያነበዋል። እረ ሙስሊሞች ጉዳችን ፈላ፣ ኢየሱስ መሰቀለውን የሚያሳይ መረጃ ያገኘው ሪያድ ስዋሊ ቡኳን ሐዲስ 36 ላይ አብዱላህ ቢን መሱድ ናቸው የዘገቡት። እንዲህ ይላል፦ ያ የተሰቀለው ነቢይ ከፊቱ ላይ ደሙን እየጠረገ ኡ አላህ፣ ህዝቦች የሚያደርጉትን አውቁምና ይቅርበላቸው፣ በእርግጥም የሚያደርጉትን አውቁምና ይቅርበላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለም እናም ተመሳሳይ ነው። ሐዲሱን ራሱ ሲያንብ ላስመልክታችሁ፣ ተመልከቱልኝ። አረ ሙስሊሞቹ ጉዳችን ፈላ፣ ኢየሱስ መሰቀሉን የሚያሳይ መረጃ አገኘው ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላሂ ቢን መስኡድ ናቸው የዘገቡት ምንድን ነው የሚለው፣ ያ የተሰቀለው ነቢይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ፣ አላ ህዝቦቼ የሚያረጉትን አያቁምና ይቅር በላቸው፣ በእርግጥም የሚያረጉትን ነገር አያቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለ እና ተመሳሳይ ነው። እስቲ ምናልባት ክርስቲያኖችም ይህንን የምታቁት ልትረዱን ትችላላችሁ እንግዲህ እንደተመለከታችሁት ነው የዚህ ሀዲስ ቃል ከየት እንደመጣ ከዚህ በፊት ብዙ ሙስሊሞች ብዙ ኡስታዞች ይህንን ጥቅስ ሲያነቡ ወይም በክርስትና እምነት ተከታዮች ዘንድ ይህንን ጥቅስ ለንጽጽር ሲያቀርቡ አይተን ስለማናቅ በእስልምና ሃይማኖት ውስጥ የሚታመነው ኢሳ ወይም ኢየሱስ ክርስቶስ መልእክተኛ እንጂ አምላክ እንዳልሆነ፣ መሰቀልም እንደማይችል የሰው ልጅም እንደሆነ ይናገራል። ስለዚህ ለዚህ ነገር ኡስታዞች መልስ እንዲሰጡ፣ ክርስቲያኖችም በዚህ ነገር ላይ መልስ እንዲሰጡ ይህንን ቪዲዮ ኮፒ ሊንክ ያደረጋችሁ ሼር ዱዌት ያደረጋችሁ፣ ለብዙ ሙስልም ኡስታዞች፣ በተለያዩ ሃይማኖት ላይ ንጽጽር ለሚሰሩ ሰዎች አድርሱላቸው። አመሰግናለሁ። የሚገርም ነው። እንደሰማችሁት ይህን ሁሉ አመታት የሚስጥር ሳይታወቅ ለምንድ ነው ግን ያልታወቀው? ሳታነቡት ቀርታችሁ ነው ወይስ ምንድን ነው? አልገባኝም በዚህ ጉዳይ ላይ ይህ ቪዲዮ እንደሚያስረዳን እንደማያነቡ ነው የተረዳሁት፣ በዚህ ጉዳይ ይህ ተአምራዊ መጽሐፍ ቅዱስ በዓለማችን ላይ መነጋገሪያ ሆኗል። ቪዲዮውን አሳያችኋለው። ነገሩ እንዲህ ነው። በአሜሪካም አንድ ቤት ከባድ በተባለ እሳት የወደመ ሲሆን ነገር ግንም ይህ የእግዚአብሔርን ቃል የያዘው መጽሐፍ ቅዱስ የእግዚአብሔርን ተአምራት አሳይቷል። እንደተመለከታችሁት መጽሐፍ ቅዱሱ ከእሳት አደጋው አንዳችም የፈጣሪ ቃል ሳያጓድልም መትረፉን ተመልክተናል። ይህም ተአምር ታዲያም በበርካቶች ዘንድ መነጋገሪያ ይሆኗል። የመጽሐፍ ቅዱሱ መሸፈኛና አካባቢው በሙሉ በእሳት የወደመ ሲሆን አስገራሚ በተባለ ሁኔታ በመጽሐፍ ውስጥ ያሉት ቃላቶች አንዷም ሳትጠፋና ሳትቃጠል ሊተርፍ ይችሏል። ይህም ታዲያ እግዚአብሔር በየትኛውም የጥፋት ሁነት ውስጥ ብንሆንም አብሮን እንዳለ የሚያሳይ ነው በሚል በበርካቶች ዘንድ በማህበራዊ ሚዲያ ላይ እየተቀባበሉት ይገኛል። ፈጣሪ በአንድም ሆነ በሌላ መንገድ ተአምራቱን እየሰራ እያሳየ ይገኛል። የዚህ መጽሐፍ ቅዱስም ጉዳይ ብዙዎቻችንን ያስተማረ ሆኗል። ታዲያ በነፍስ ቁስል ታመን ስጋችን የበረታች መስላ ነፍሳችን ግን ደክማ የምንሰቃይ ከዚህ ምን እንማራለን? አሳ ከባህር እንደወጣ መኖር እንደማይችልም፣ የሰው ልጅም እንዲሁ ከእግዚአብሔር ሲለይ የሞት ሞትን ይሞታል። ለነፍሳችን በመድከም በመንፈሳዊ ህይወት መምህር የሚሆኑን የክርስቶስም እውነተኛ ሙሽሮች መነኮሳት መጠለያቸው በዝናብና በውርጭ የተገረፉ እግር በማታዘረጋም የፈራረሰች ጎጆ ውስጥ ይገኛሉ። ይህ የሆነው ታዲያ መነኮሳት መጠለያተው የእኛን እርዳታ የፈለጉበትም በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም ውስጥ ያሉ መናንያን ናቸው። ስለዚህ ለእነዚህ አባቶች አሁንም ርብርባችንን አጠናክረን እንቀጥልም። በአታቸውን በአጭር ጊዜ ለማጠናቀቅ የእናንተን እርዳታ እንፈልጋለን። ድጋፍ ለማድረግ እዚ ጋ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን አስቀምጬላችኋለሁ። እንዲሁም አባቶችን ለማግኘት ደግሞ ከታች ያስቀመጥኩትን ያስቀመጡትን ስል ቁጥር ተጠቀሙ፣ መልካም ቀን። እንግዲህ እንዳያችሁት በዚህ ቪዲዮ ላይ የእግዚአብሔርን ስራ የእግዚአብሔር ግሩም ድንቅ ስራ ጥበቡን ማዳኑን እያሳየን ያለው እዚህ ጋር ማለት ነው። ስለዚህ በእምነታችን ጸንተን እንድንኖር ፍቃዱ ይሁንልን ማለት እወዳለሁ። ከዚህ በመቀጠል የምንሄደው አንድ አጠር ያለ መልእክት አለ። መምህር ተስፋዬ ያስተላለፉት መልእክት ነው። እሱ መልእክት አስደምጣችሁና ወደ እለቱ ጉዳይ እንሄዳለን። ጸበል ልትጠመቁ ስትሄዱ እቤት ውስጥ መንፈስ ይቀራል። ማትጮሁት ለዛ ነው። ጸበል ስትሄዱ ማትጮሁት፣ አንዳንድ ጊዜ እቤት ውስጥ ችግር አለብኝ እቤት ውስጥ ይከብደኛል፣ ጸበል ቦታ ሲሄድ ግን አልጮህም እና የሆነ ነገር ችግር አለብኝ ትላላችሁ እና ያላችሁ አማራጭ ከቤት አስራችሁ መውጣት ነው። ታሰር ብላችሁ ማሰር ወይም ደግሞ ቀድመኝ ጸበል ሄደ ጠብቀኝ ወይም ተከተለኝ ወይም ከፊት ምራ ብላችሁ ማዘዝ ነው። እነዚህን አራት ሶስት ነገሮችን አዛችሁ ስትሄዱ መንፈሱ አይቀርም፣ ሄዶ ይያዛል ጸበል ቦታ ላይ። እውነቱ እስከሚወጣ ድረስ ከጎን የምትቆሙት ኛ የኢትዮጵያ ሕዝብ በሀገር ውስጥ በውጭ ያላችሁ እንድታግዙኝ እለምናለሁ እጠይቃለሁ። ለወላጅ እጅግ በጣም አሳዛኙ ልጄ ልጄ ብሎ የአብራኩን ክፋይ መቅበር ነው። ሳያስታምሙ ያው ሚስጥራዊ በሆነ መንገድ ደግሞ ለአብራካቸው ክፋይ ሲሞት እጅግ በጣም ያሳዝናል። የቀረኔ አባት አቶ አዱኛ ምን ብለው ነበር በቀብር ስነስርዓት ላይ የልጄ ደም በከንቱ እንዳይቀር እባካችሁን አደራ ሲሉም ተማጽኖ ነበር። አሁን ደግሞ የቀነኒ ወላጅናት ይህንም ብሏል። በሀገር ውስጥም ከሀገር ውጭም ያላችሁ የልጄ ደም በከንቱ እንዳይቀር አደራ ባካችሁ፣ ፍትህ እፈልጋለሁ፣ እውነቱ እንዲታወቅልኝ እፈልጋለሁ ሲሉም ተደምጠዋል። የሞዴል ቀነኒ አዱኛ እናት ለመላው ኢትዮጵያውያን በሀገር ውስጥም በውጭም ላሉ ከባድ የተባለ ጥሪን አቅርበዋል። የልጄን ሀቅ አውጡልኝ፣ ባካችሁ፣ ዝም አትበሉም፣ ድምፁ ኑኝ፣ እስከ መጨረሻው አብራችሁኝ ሁኑም፣ ልጄ ደሟ በከንቱ እንዳይቀር እፈልጋለሁ የሚል ጥሪን አቅርበዋል። ይህንን ጥሪ ተከትሎ ታዲያ በርካታ ኢትዮጵያውያን ድጋፋቸውን ለኚህ እናት እያሰሙ ይገኛሉ። ከዚህ ቀደም የሞዴል ቀነኒ አዱኛ አባት አቶ አዱኛ ታዲያም እንደዚሁ ለኢትዮጵያውያን ጥሪ አቅርበው እንደነበር ታወቃል የልጅ ሀቅ ይውጣ፣ ፍትህ ለቀነኒ ሲሉ ተደምጠዋል። ታዲያ አሁንም ድረስ የቀነኒ ጉዳይ ከባድ የተባለ መነጋገር ይሆናል። አርቲስት አንዱ ዓለም ጎሳ አሁንም በእስር ላይ ይገኛል። ቀጠሮ ተሰጥቶበታል። በቀጣይ ምን ይፈጠራል አብረን የምናየው ይሆናል። እኔ ክርስቲያን እያላችሁ ጻፉልኝ። አንድ ነገር የምነገራችሁ ግን ትክክለኛ እምነት ትክክለኛ ሃይማኖት፣ ወደ መንግሥተ ሰማያት የምንገባበት ዘላለማዊ ህይወት የምናገኝበት የት ነው ካላችሁን፣ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ኦርቶዶክስ ብቻ ነው ትክክለኛ እምነት። ከዛ ውስጥ ያለ ግን ምንም ትክክለኛ እምነት አይደለም። ስለ ስጋው ፍቃድ ብቻ የሚያወራ ነው። እዛ ቤትም ስትሄዱ ስለ ሴቶች ነው፣ ከወገብ በታች ስላለው ነገር ነው የሚወራ። እዛ ጋም ብትሄዱም ስለ ባንክ ነው፣ በዚህ ምድር ስለሚቀር ስለ ገንዘብ ነው። ምንም ተስፋ የሚሰጥ ነገር የለም። ተስፋ የምናገኝበት እረፍት የምናገኝበት መንግስተ ሰማያትን የምንገባበት ትክክለኛ እምነት ኦርቶዶክስ ተዋሕዶ ናት።